ዝና ከታሰረበት አመለጠ። ዝና እንግዲህ ከታሰረበት አምልጦ ኤፍራታና ማህሌት ወዳሉበት ቤት ዘው ብሎ ገብቶ ጭንቅላታቸውን ሌላቸው ሲል እሪ ብለው ከተኙበት በድንጋጤ ይነሳሉ። መድብል በተኛበት ዝና እየመጣ እየመሰለው እየባነነ እየተነሳ በር እየከፈተ እያለ እንግዲህ ዝና ተወስዱኝ ያላችሁ መድብል ያለበትን ቤት እናንተ ከመድብል ጋራ ተመሳጥራችሁ ነው እኔን እዚህ ደረጃ ደረሳችሁ፣ በማለት ሲለው መሀሌት ተሽቀዳግማ እህቷን አጋልጣ ለመስጠት መጀመሪያም፣ አንተ ከመምጣት በፊት እየለመንኳት ነበረ፣ እባክሽ ዝና እናትርፈው፣ አንቺ ስለ መድብል የምታውቂውን ነገር ተናገሪ ስላት ነበረ። ኤፍራታም እንግዲህ እህትሽን አሳልፈሽ ልትሰጪ ነው ወይ እያለች እየተማጸነቻት እንደነበረ አይተን ነበረ። በመካከል እንግዲህ ዝና መድብልን ያገኘው ባለመቻሉ ያለበት እድል ዳጣን ማገት እንደሆነ አስቦ ዳጣን እንግዲህ አግቶ እያሰቃያት ይገኛል። በዛውም ባለፈው አይችሻለሁ እኔም በመቀስና በምላጭ ልትተለትኝ ፊት ለፊቴ ላይ ቁመ ስትጎር ነበር ብሎ ሲነግራት፣ ዳጣ ድሮውንም በጣም የምትፈራው ስለነበረ እንግዲህ የተንቀጠቀጠች ይቅርታ አድርግልኝ ብትለውም አንቺ ስለነመድብልና ስለነመጎዝ ካልተናገርሽ በፍጹም ልለቅሽ አልችልም እያለ አሁን የመድብል ያለበትን ቦታ ልትነግሩኝ ትችላላችሁ እያለ ሁሉንም እያፋጣጣቸው ይገኛል። ሆኖም ግን ማህሌት አንቺ ነሽ ጉዴ ሰራሽኝ፣ እያለች ኤፍራታን እኔ መሞት አልፈልግም፣ መለወጥ ማደግ ነው የምፈልገው ብዬሻለሁ ትነግሪሽ አትሰሚኝም አንቺ እያለች ወደ ኤፍራታ ስትላት፣ ኤፍራታ እህቴ ምንም ያደረግኩት ነገር የለኝም እመኝ እያለች ብትማጸናትም፣ ይኸው ለዚህ ዳረግሽኝ። አሁን ይኸው ዝና ደረሰብን። ዝናን አይደለም መፍራት ያለብሽ፣ ካዲ ሙሴሲ የተባለ ከእነሱ በላይ የሆነ በጣም የሚያስፈራ በስልኬ በተደጋጋሚ እየደወለ የሚያጨናንቀኝ እሱን ልንፈራ ይገባል ብዬሽ ነበረ። የፈራሁትም አልቀረ መጡ። መቅደስ በዚህ ላይ ምሳሌ እያጨናነቀች ነው፣ ስለ ብሩክ ብዙ ጥያቄ እየጠየቀች ነው። መመለስ ከሚያቅተኝ ቦታ ደርሻለሁ እያለች ለመድብር ስትናገር መድብር ደግሞ መብጣ አይዞች ብሎ በዛን ቀን ብቻቸውን ጥሏቸው ላለማደር ወስኖ ነበር። እዛ ቤት አድሮ ለቤት ሆኖ እንግዲህ እየመጣ በህሙ እየተያየበት ፍጹም አያመልጥም ያለው እንግዲህ ዝና አምልጦ እሱን እያሳደደው እንደነበር ነው። ሆኖም ግን መድብል እስካሁን ዝና አላገኘውም። ዝና ያገኘው ዳጣንና ማህሌትንና እንዲሁም ኤፍራታን ነው። እንግዲህ ካሊም ሞሴሴም፣ እነዚህ ልጆች እውነቱን ካላወጡ መወገድ አለባቸው የሚል ትእዛዝ አስተላልፎላቸዋል። ሰላም ወደ ቻናል የተከታተሉ ሰላማችሁ በያላችሁበት ብዛ። ለቻናሪ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ምሳሌ ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ ላይ እንግዲህ ሁሉም እንደ አይጥና እንደ ድመት የተናነቁበት ሰዓት ላይ ነው። ምክንያቱም አሁን ዝና ይፈታል ብለው ያላሰቡት ድንገት ዝና በተኙበት እንግዲህ በር ከፍቶ በሚያውቀው ቤት ዘው ሲልባቸው ኤፍራታና ማህሌት አይናቸው ፈጠጠ እንግዲህ ባለፈው ዳጣም ብትሆን ታስሮ ስታየው እውነት ይህንን የሚያስፈራ ግዙፍ ሰው እያሰራችሁት መቆራረጥ አለብን እንቆራርጠው እያለች ከዝና ፊት ቆማ ብዙ ስትናገር ነበር በዛ ጊዜ ዝና ውስጡን እየተናደደ አሳይሻለሁ ዳጣ እያለ የነበረውን ሲፎክር የነበረውን በአሁኑ ሰዓት ዳጣን ይዞ አሰቃያት ይገኛል። ዳጣም ድሮም ስትፈራው የነበረችውን ዝና ፊት ለፊት ለማየት ተጋፍጣለች። በዚህ መካከል ደግሞ መድብል ደግሞ ዝና ያመጣል ብሎ ባላሰበበት መንገድ ያምልጦ እነ መሀሌት ይዘውት እንደሚመጡ ባያደም እንግዲህ ዝናን ዘው ብሎ ደግሞ እነሱን እያስገድደ ይዞ ወደ መድብል ወዳለበት እንዲመሩ አስገድዷቸው ኤፍራታና ማህሌት ይዘውት ሂደው ነበር። ቢሆንም ግን መድብል በሰዓቱ በቤት ውስጥ ስላላገኘ በጣም በመናደድ ነበረ፣ ዳጣን እንዲያግት እየተገደደው ዳጣን አሁንም ቢሆን ካልተናገርሽ የት እንዳለ መድብል አንቺን እገልሻለሁ እያለ ሚላትም ዳጣ ምንም አይነት የምታውቀው ነገር እንደሌለ ኬዲየን እያለች እየማለች ብትነግረውም ዝና እሷን ሊያምናት አልቻለም። እንግዲህ ከሃዲም ሞሴሴም እነዚህን ልጆች የት እንደተደረሰ እስካሁን ስቃውን የዝናን ስቃይ እንዲሰቃ እያደረጉትን ልጆች አምጡልኝና እስከ ወዲያኛው መሰናበት አለባቸው ሲባል ማሌት ራሷን አሳልፋ ለማን መስጠት እህቷን ኤፍራታነች በማለት ኤፍራታን አሳልፋ ለመስጠት ዝግጁ ሁናለኝ። እሷ መሄቴ ስንቱን ነገር አሳልፈን ወደፊት ስንት እንሆናለን ብለን ተመኝተን እንዴት እህትሽን አሳልፈች ተጨኛለች ብትላትም፣ ነገርኩሽ ከዝና የበለጠ ሌላ ኃይል እንዳለ የደወለ እንደሚያስቸግረኝ እሱ ካሌ ሙሰሴ እንደሚባል ብላ ስትነግራትም ኤፍራታ ግን ቁጭ ብድግ እያለ ጭንቀት ነበር ይዋጣት። ይሄውልሽ አሁን እኔ አንቺ አሳልፈሽ የምትሰጪኝ ከሆነ እኔ አንቺን አሳልፌ የማንሰጥበት ምክንያት የለም። መድብልን በዝና ማምለጥ የተናደደው ወደ ኤፍራታ ደጋግሞ ቢደውልም ኤፍራታ ስልኳ ሊነሳ አልቻለም። ኤፍራታንም ዝና ፍጥርቅ አድርጎ ይዞ በብረት አስሮ ሁለታቸውንም ወደ መድብል ደውሉ እያለ ቢያስደውላቸው መድብል ግን በፍጹም ስልክ ሊያነሳለት ባለመቻሉ ዝና በጣም ተናድዷል። በቤቱም ሲሄድ ሊያገኘው አልቻለም። እንግዲህ ቅድስትንም እንግዲህ እናፋጠን ትናገራለች ቢሏትም ቅድስት ግን ከምሳሌ ጋር በሩን ዘግታ መኖሯን እንደሌለች አስመስላ በፍጹም በቤቱ ሰው እንደሌለ አስመስላበታለች። በዚህ የተናደደው እንግዲህ ዝና ከዳጣ ላይ እንግዲህ እያሰቃያት ይገኛል። ውድ ተመልካቾች በዚህ ፓርት ላይ በታ የሚያሳዝን እና የሚገርም ነገር ነው ያለው። እና ሁላችሁም እንግዲህ ይህንን ድራማ በፍቅርና በውዴታ እንደምትከታተሉት ነው የምናየው። እና አሁን ምሳሌ አባቷ በመጥፋቱና ዘውትር ጥያቄዋን ወደ መቅደስ አዘውትራለች። መጎስም ከዚህ በኋላ እሱ ታስሯል፣ የነጻነት አየር ልተነፍስ ነው። እንደፈለግን እንንቀሳቀሳለን እኔና ሉላ ብሎ ቧርቆ ሳይጨርስ እንግዲህ ዝና ፈትቶ ሂዷል። መጀመሪያም በመቀስ እያስፈራራ በዚህ ተልትዬ ነው ምጥልህ እያለ ዝና ሲያስፈራራው በአጋጣሚ ከሱሪው ቁልፉ ተወርሮ ወርቆ ነበር። በዛን ጊዜ እንግዲህ ቁልፉን ጥሎ በሄደበት ሰዓት ትንሽ እንደሄደ ቁልፉን በማስታወሳቸው ተመልሰው አግኝተውት ነበር። ግን በምን በምን አይነት መቀሱን ረስተነዋል። በመቀሱ እኮ ብረቱን ይቆርጣል እንመለስ እያለ ዳጣም ስትናገር እንዴት ነው አንቺ ብረት በመቀስ የሚቆረጠው ወይንስ በምላጭ ሲሏት አጋጣሚ ኪሱን ሲዳብስ ነበር ቁልፉን መርሳቱን እያስታወሰው። ሆኖም ግን ቁልፉን ተመልሶ ሲሄዱ እዛው ገና ሳይወጣ ደርሰውበት ነበር። እንዴት ወጣ የሚለው ነገር በጣም አሳሳቢ ነው። እሱ ግን እንደምንም ብሎ ከዛ ወጥቷል። በፍጹም እንደፈለጋችሁ አድርጉኝ እንጂ እኔ ስለ ብሩክ የምናገረው ነገር የለኝም ብሎ በፍጹም ቢያሰቃየው መድብል መናገር እንደሌለበት ወስኖ ነግሮታል። እሺ ገልኸዋል ወይንስ ጥለኸዋል? ወንድሜን ምን እንዳደረግከው ትነግረኛለህ? እያለ ቢጠይቀው በፍጹም እኔ የማውቀው ጉዳይ የለኝም ስለ ብሩክ እኔን አትጠይቀኝ እያለ ሲመልስለት እንዲሁም አንተ ከዛ የበለጠ እስር ቤት ከኖርክበት የበለጠ ሌላ ታሪክ ወንጀል ይመጣባሃል። አንተን የሚከታተል ሰው አለ፣ ብትለቀኝ ይሻልሃል፣ ያለዛ መልሰ እስር ቤት ትገባለህ እያለ ዝና መድብልን ቢነግረውን መድብል እኔ በሕይወት የቆረጥኩ ነኝ፣ ወንድሜን ብቻ ለመፈለግ ነው የመጣ ይምጣ ሲለው፣ ወንድምህን ማንነቱን የት እንዳለ ሳታገኘው አንተ እንደገና ካነበርክበት ህይወት የበለጠ ልትሰቃይ የምትወርድበት ቀን ቅርብ ነው እያለ ዝና በኮንፊደንስ ሲናገረው፣ ይኸውም ካሊብ ሙሲሲ የተባለው ሰውን ስለ እሱ ወንጀል መድብል ስለሚያቅ መድብልን ማስወገድ አለብኝ፣ ስለ እኔ የሚያጠናው ሁሉ ከፊቴ ካላስወገድኩን የሰላም መኖር የለብኝም ስል ብሎ ስለተዛተበት፣ ይህንን ቢገልጽበት መድብል ግን በፍጹም እኔ ወንድሜን እስካላገኘው ድረስ አርፍ ያልተኛም በማለት ጭካኔውን አሳይቶት ነበር። ሆኖም ግን አሁን በጣም በሚያሳዝን ሁኔታ ያለው እንግዲህ ኤፍራታና ማህሌትም በጭንቀት ውስጥ ባሉበት ነበር ድንገት ገብቶ ዝና እንግዲህ ያሰራቸው፣ እንዲሁም ያን ካሊድ ሙሲሲ የተባለ ሰውዬም ኤፍራታ እንድትወገድ አስተላልፎባታል። ግን ማስወገዱ ጥሩ አይደለም፣ ኢንፎርሜሽን ላናገኝ እንችላለን ቢለውም ቢሆንም እነሱን ከስር ከስር አረሞቹን ካላጠፋን ይሄኛው ልናገኝ አንችልም በሚል ኤፍራታ እማትናገር ከሆነ የመድብል ያለበትን እንድትወገድ አዞባታል። አሁን እንግዲህ ዝና በብረት ፍርጥ ማርጓስሮ ሁሉንም እያሰቃያቸው ይገኛል። እንግዲህ ውድ የቻናሌ ተከታታዮች ምሳሌ ድራማ ቀጣዩ ይሄን ይመስል ነበር። በቀጣይ ደግሞ እስከምንገናኝ ላይክ ሸር እያደረጋችሁ አበረታችሁን ስለምትከታተሉን ከልብ እናመሰግናለን። የዛሬውን እንግዲህ ይህን ይመስላል። ቀጣይ ምን ይከሰታል? በዝና እውነት ዝና መድብልን ያገኘዋል ወይንስ መድብል መድብል እንደተደበቀ ይቀራል? ኤፍራታና ና ማህሌትስ መጨረሻቸው ምን ሊሆን ይችላል? ዳጣስ ወደ ፈራችው ግዙፍ ነው አስፈራል ወዳለችው ተፋጣለች። መጨረሻ ያለችበት እነሱ ያሉበት ትናገር ይሆን የሚለውን አብረን የምንከታተል ይሆናል። መልካም ተመኘሁላችሁ።